ዘዳግም ምዕራፍ 30 ከቁጥር 19፣ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ እኔ ዛሬ ሰማይንና ምድርን በእናንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። አቤቱ አምላካችን አባታችን ሆይ በፊት ይመተናልና የአንተ አፍ ይናገረን፣ በዚህ የምትናገረን አንተ ሁን ካንተ ውጭ በዚህ ቦታ የሚናገረን አይኑር። ጌታ ሆይ የሚገባንን ለህይወት የሚሆነንን ያንተን ቃል ደግሞ እንድትናገረን እንለምንሃለን። ይህን ጊዜና ሰዓት ደግሞ ባርካ ይቀድሰ ስጠን። በጌታችን በኢየሱስ ክርስቶስ ስም አሜን። ጌታ ስሙ የተመሰገነ ይሁን። የመልእክትም ርዕስ የሚሆነው ህይወትን ሙሉ የሚያደርገው ምንድን ነው የሚል መኖርን ሙሉ የሚያደርገው ምንድን ነው ሁላችንም እንድንጠይቅ እፈልጋለሁ። ዛሬ ጌታ እንድንጠይቅ ፈልጓል ማለት ነው። በእንዲህ አይነት ነው ዛሬ የምንማረው፣ ህይወትን ሙሉ የሚያደርጋት ምንድን ነው? ህይወትን ሙሉ የሚያደርግ ምንድን ነው የምል ነው። ህይወትን ሙሉ ለማድረግ እንግዲህ እንደምታውቁት በዚች ዓለም ላይ በጣም ብዙ ነገር ይሰራል። ሰዎች ህይወታቸውን ሙሉ ለማድረግ ቤታቸውን ሙሉ ለማድረግ የትዳር ህይወታቸውን የስራ ህይወታቸውን የአገልግሎት ህይወታቸው ሊሆን ይችላል። ብቻ ህይወትን ሙሉ ለማድረግ የሰው ልጆች በብዙ ሲደክሙ፣ ሲዳክሩ፣ ሲወጡ ሲገቡ እናያለን። ያለን ይህ ሁሉ በምድር ላይ የምናየው ትርምስ፣ በምድር ላይ የምናየው እሽቅድድም፣ በምድር ላይ የምናየው ጥድፊያ፣ በምድር ላይ የምናያቸው እጅግ በጣም ከባድ የሆኑ ሩጫዎች፣ ጥድፊያዎች ሁሉ ህይወትን ሙሉ ለማድረግ ነው። አንድን ሰው ይሄ የምትሮጥበትን ሩጫ የምታደርግ ያለውን ነገር የምታደርግበት ምክንያት ምንድን ነው ብላችሁ ብትሉት ህይወትን ለማሸነፍ ነው ይላችኋል። ምንድን ነው ህይወት ብላችሁ ብትጠይቁት ደግሞ ጥያቄን ብንጠይቅ ብንቀጥል ምን ሊነግረን ይችላል? ኑሮዬን ለማሸነፍ ለልጆቼ ደግሞ የሚያስፈልጋቸውን ነገር ለማድረግ ብዙ ነገር አለኝ፣ እሱን ነገር ለማሸነፍ ነው። በቃ ህይወትን ለማሸነፍ ነው ይላሉ። ኑሮን ለማሸነፍ ነው ይላሉ። ህይወትን ሙሉ ለማድረግ የማይደረግ ነገር የለም። ሁላችንም ቆም ብለን ብናስብ በጣም የምንሮጥለት ያለው ሩጫ በጣም የምንደክበት የምንደከምንበት ያለነው ድካም ምንድን ነው ብባል መኖርን ሙሉ ለማድረግ ነው። ህይወትን ሙሉ ለማድረግ ነው። ኑሯችንን ሙሉ ለማድረግ ነው። ግን መጽሐፍ ቅዱስ ህይወትን ሙሉ የሚያደርገው ስራ እንደሆነ አይነግረንም። ስራ ጥሩ ነው። መስራት ጥሩ ነው። መማር ጥሩ ነው። መመራመር ጥሩ ነው። ተሯሩጦ መስራት ጥሩ ነው። ትጉ እንዲሆን ደግሞ መጽሐፍ ቅዱስ ያስተምረናል። በጣም በትጋት እንድንሰራ እግዚአብሔር ቃል ያስተምረናል። እግዚአብሔር ራሱ ሰራተኛ አምላክ ነው። እግዚአብሔር ራሱ ሰራተኛ አምላክ ነው። ጌታችን ኢየሱስ ክርስቶስ አባቴ ይሰራል እኔም እሰራለሁ ነው ያለው፣ ምክንያቱም እግዚአብሔር ሰራተኛ አባት ስለሆነ ነው። ስራ በጣም መልካም ነገር ነው። እንድንሰራም ነው እግዚአብሔር ያዘዘን። ስራ እግዚአብሔር ያዘዘን ህይወት ነው። መስራት፣ መውጣት፣ መግባት እግዚአብሔር ያዘዘን ህይወት ነው። ደግሞም የበረከት ህይወት ነው። መስራት በረከት ነው። ጥሩ ነው። ጥሩ ነው መስራት ጥሩ ነው። መሮ ጥሩ ነው። መሯሯት ጥሩ ነው። ግን ደግሞ ህይወትን መቶ በመቶ የተሟለ ለማድረግ ስራ ህይወትን ሙሉ ሊያደርግ አይችልም። ህይወትን ሙሉ የሚያደርገው ምንድነው የሚለውን ጥያቄ ነው አሁን ዛሬ የምንጠይቀው። ህይወትን ሙሉ ሊያደርግ የሚችለው ምንድን ነው? ለእስራኤላውያን እግዚአብሔር ይህንን ቃል ስነግራቸው፣ በፊታችሁ ህይወትንና ሞትን በረከትንና መርገምን እንዳስቀመጠው እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘሬ በህይወት ትኖሩ ዘንድ ምንን ምረጥ? ምንን ምረጥ? እስቲ ከኔ ጋር ወልስ፣ ህይወትን ምረጥ። ወልስ፣ አጠገባችሁ ለተናገሩ እግዚአብሔር ህይወትን ምረጥ እያለ ነው። ወልስ፣ እግዚአብሔር ምንን ምረጥ እያለን ነው? ህይወትን ምረጥ። ህይወትን ሙሉ የሚያደርገው እግዚአብሔርን ትቶ መሮጥ እግዚአብሔርን ትቶ መንቀሳቀስ እግዚአብሔርን ችላ ብሎ መንቀሳቀስ ህይወትን ሙሉ ሊያረጋት አይችልም። መስራት ጥሩ ነው ግን ደግሞ ህይወትን ሙሉ አያደርግም ካልን መማር መመራመር ጥሩ ነው ግን ደግሞ ህይወትን ሙሉ አያደርግም ካልን የትዳር ሕይወት መመስረትና መጀመር ጥሩ ነው ግን ህይወትን ሙሉ ሊያረጋት አይችልም ካልን መጸለይ ጥሩ ነው፣ መጸለይ በራሱ ሕይወትን ሙሉ ሊያረግ አይችልም ካልን ታዲያ ህይወቱን ሙሉ የሚያደረጋት ምንድን ነው? ይህን ጥያቄ ሁላችንም መጠየቅ ያስፈልገናል ማለት ነው። በጣም ብዙ ሰዎች ወንደላጤ ከነበሩ ወይም ሴተ ላጤ ከነበሩ አሁን ሳገባ ህይወቴ ሙሉ ይሆናል ብለው ያስባሉ። ያገባሉ፣ ህይወትን ይጀምራሉ፣ የትዳር ህይወት ይጀምራሉ። ህይወት ደግሞ ሙሉ አይሆንም። ስላገባን ስላገባን ህይወት ሙሉ ሊሆን አይችልም። ስላልተማርኩ ነው። መማር አለብኝ፣ መሻሻል አለብኝ። ስለዚህ መማር ስላለብኝ ትምህርት ቤት ይሄዳለሁ ብሎ ሰዎች የትምህርት ህይወታቸውን ይቀጥላሉ። አሁን የመጀመሪያ ዲግሪ ስለሌለኝ ዲግሪ መያዝ አለብኝ፣ ያኔ የኔ ቤት ይረጋጋል፣ የኔ ህይወት ይረጋጋል ብለ ሰዎች ሊያስቡ ይችላሉ። መማር ጥሩ ነው። መማር መቃወሚያ አይደለም። ግን ደግሞ ዲግሪው ከተጫነ በኋላ አሁንም ህይወት በጎዶሎነት ይቀጥላል። አሁንም ህይወት ውስጥ ጥያቄ አለ። አይ በቃ አሁን እኔ ንግድ መጀመር አለብኝ መነገድ አለብኝ፣ ብለው ሰዎች ወደ ንግድ ህይወት ይመጣሉ። ንግድ ከጀመሩ በኋላ አሁንም ህይወት ሙሉ አይሆንም። አሁንም ህይወት ሙሉ አይደለም። ስለዚህ በእነዚህ ነገሮች ሁሉ ህይወት ሙሉ ካልሆነ ህይወትን ሙሉ የሚያደርጋት ምንድን ነው? የምለውን መጠየቅ ያስፈልገናል ማለት ነው። የመጀመሪያው ህይወትን ሙሉ የሚያደርገው ለእግዚአብሔር መኖር ነው። አሜን። ለእግዚአብሔር መኖር ህይወትን ሙሉ ያደርጋታል። ለእግዚአብሔር መኖር አጠገባችሁስ ለእግዚአብሔር ኑር በሉ ስጢ ፊቱን እያያችሁስ ለእግዚአብሔር ኑር በሉ ስጢ። መኖርን ሙሉ የሚያደርግ ሕይወትን ሙሉ የሚያደርግ ኑሮን ሙሉ የሚያደርግ ለእግዚአብሔር መኖር ነው። ለእግዚአብሔር መኖር ህይወትን ሙሉ ያደርገዋል። መኖርን ሙሉ የሚያደርገው ለእግዚአብሔር መኖር ነው። ገንዘብ ስላለ መኖር ሙሉ ሊሆን አይችልም። እውቀት ስላለ መኖር ሙሉ ሊሆን አይችልም። ትዳር ስላለም ህይወት ሙሉ ሊሆን አይችልም። ብዙ ልጆችን ስለወለድን ህይወት ሙሉ ሊሆን አይችልም። ህይወትን ለእግዚአብሔር ሳይኖሩ ለእግዚአብሔር ሳይኖሩ ለሌሎች ነገሮች እየኖሩ ህይወት ሙሉ ይሆናል ማለት አይቻልም። ህይወትን ሙሉ የሚያደርግ ህይወትን ደስተኛ የሚያደርግ መኖርን ሙሉ የሚያደርግ ደስታ ያለበት መኖር ሰላም ያለበት መኖር ክብር ያለበት መኖር የሚያደርገው ለእግዚአብሔር መኖር ነው። ለእግዚአብሔር መኖር በምትጠፈው ዓለም ላይ በእሳት ታጅባ ለእሳት ለእሳት እየተዘጋጀች ባለችዋ በዚች ምድር ላይ ለእግዚአብሔር መኖር ህይወትን ሙሉ ያደርገዋል። ክብር ለእግዚአብሔር ይሆን። በጣም ከፍተኛ ገንዘብ ያላቸው ሀብት ያላቸው ሰዎች ሰላም የላቸውም። ብዙ ጊዜ ሰላም የሌለኝ በትዳሬው ሰላም የሌለው በህይወቴው ሰላም የሌለው ገንዘብ ስለሌለኝ ነው ብሎ የሚያስቡ ሰዎች አሉ። በእኛ ትዳር ውስጥ ያለው ግጭት የድህነት ነው ብሎ የሚያስቡ ሰዎች አሉ። የማጣት ነው። ገንዘብ ስለሌለን ነው። ገንዘብ ስለማይበቃን ነው። ለመብላት ለመጠጣት፣ የምንፈልገውን ነገር ለማድረግ ገንዘብ ስላልበቃን ነው። የእኛ ጭቅጭቅ፣ የእኛ ቤት ጭቅጭቅ፣ የትዳራችን ጭቅጭቅ፣ በልጆቻችን በትዳራችን መካከል የመጣው ችግር ገንዘብ ስለሌለን ነው ብሎ ሰዎች ያስባሉ። ገንዘብ ያላቸው ገንዘብ ያላቸው ከፍተኛ ሀብት ያላቸውን ሰዎች ደግሞ በሕይወታቸው ሰላምን አጥተዋል። ሰላምን ለማምጣት በገንዘባቸው ቢቀጥሉ በገንዘባቸው ቢሄዱ ቢገቡ ቢወጡ ሊያገኙት አልቻሉም። ስለዚህ በገንዘብ መኖር ሰላም ሊኖር አይችልም። ገንዘብ የራሱን ሥራ ይሠራል። ገንዘብ የራሱ ቦታ አለው። የእግዚአብሔር ቦታ ደግሞ አለ። በሕይወታችን ውስጥ እግዚአብሔር ከሌለ ለእግዚአብሔር መኖር የሚባል ነገር በትዳራችን ውስጥ ከሌለ ትዳራችን ሰላም አይሆንም። ለእግዚአብሔር ካልኖርንበት ትዳራችን ለእግዚአብሔር የማይኖር ከሆነ ልጆቻችን ለእግዚአብሔር የማይኖሩ ከሆነ በትዳራችን በሕይወታችን ውስጥ ምን አይኖርም? ሙሉ የሆነ ሰላም አይኖርም። ሙሉ የሆነ ሰላም አይኖርም። ሙሉ የሆነ ሰላም እግዚአብሔር ነው። ሙሉ የሆነ ሰላም ለእግዚአብሔር መኖር ነው። ለእግዚአብሔር መኖር ነው። እስቲ ለእግዚአብሔር ይኖራለሁ ብሉ። እስቲ አሜን። ለማን እኖራለሁ? ለእግዚአብሔር ይኖራለሁ ብሎ ማሰብ በጣም ትልቅ ነገር ነው። ሰላም፣ ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም